ስለዚህ በጣም በጣም በጣም አጥፍቻለሁ። ኦርቶዶክሳውያን ለገብርኤል ቀን ያድርሳችሁ፣ ለማርያም ቀን ያድርሳችሁ፣ ለጊዮርጊስ ቀን ያድርሳችሁ፣ ለስላሴ በሰባት ያድርሳችሁ። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ታቦትን በተመለከተ ጣውላው ነው፣ እንጨት ነው። አሁን ስለ ማቴሪያሉ ነው፣ ትዝታው ለማውራት የፈለገው። ትዝታው ራሱ የተሰራው ከአፈር ነው። ወደ ማቴሪያሉ ስትመጣ አፈር ነው ግን ክብሩ ጋር ስትመጣ ሳሰው ነው። ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋህዶ እምነት ለቀኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ግን ሰላም እንዴት ናችሁ? ቻናለ ቤተሰቦች ዛሬም እንደተለመደው ወቅታዊ አነጋጋሪ በሆኑ ቪዲዮዎች መጥቼላችኋለሁ። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ላይክ ኮሜንት እያደረጋችሁ አበረታቱን። ወደ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአገልጋይ ትዝታው ሳሙኤል ላይ ቤተ ክርስቲያንን በመሳደብ አባቶችን በማዋረድ የሚል ክስ መሰረተች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የህግ አገልግሎት መምሪያ በፕሮቴስታንት እምነት አገልጋይ ትዝታው ሳሙኤል ላይ ክስ መመስረቱን አስታውቋል። የቤተ ክርስቲያኗ ህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅደው የአቃቤ ህግ ዘርፍ እንዲተላለፍ ሲልም ጠይቋል። ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካላት ለማዋረድ የምእመናኑን ስሜት ለመንካት ብለውም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ የራሱን የዩትዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ ቆይቷል ሲል መምሪያ አስታውቋል። በማያያዝም የቤተ ክርስቲያን ብፁዕ አባቶችን፣ በየገዳማት ውስጥ የሚገኙ መነኮሳትና አገልጋዮች ግብረ ስውድ ሙያን ናቸው በማለት እንዲሁም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑ ተገልጿል በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት የታሪክ የገድላት ድርሳናት መጽሐፍን ድዊያን መጽሐፍ ናቸው መጥፋት አለባቸው በማለት በክሱ ላይ ተካቷል ቤተክርስቲያኗ በቅድስና የምታከብራቸውና የምትዘግራቸው ቅዱስ አባቶችና እናቶች ጣዖታትና ጣዖት አምላኪያ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራ ት በመጥቀስ ክስ መስርቶበታል። መምሪያውና የህግ ባለሙያዎች አብይ ኮሚቴ በአጠቃላይ ሰባት ነጥቦች ያካተተ የወንጀል ዝርዝሮችን በመግለጽም ጉዳዩን ለሚመለከተው አካል ቀርቦ ግለሰቡ በህግ ተጠያቂ እንዲደረግ ባቀረበው አቤቱታም ገልጿል። በተያያዘ መምሪያውና የህግ ባለሙያዎች አብይ ኮሚቴ ለጉዳዩ ልዩ ትኩረት በመስጠት ክትትል በማድረግ ለፍጻሜ እንዲያበቁትም ገልጿል። ዮኒ ማኛ ልክ ነው ያለው። ከኦርቶዶክስ ተዋህዶ እምነት ለቀኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋህዶ እምነት ተከታይ ነኝ፣ ግን ሀቁን ሀቅ እላለሁ፣ ሀሰቱን ሀሰት እላለሁ። ምንድን ነው ምክንያቱ የምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ነው። ኦርቶዶክስ ጋር እየነገርኩ ነው። እየጠነቀርክ በእምነቱ እየጎበዝክ ስትሄድ ጾም በጾም ታደርግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለ፣ ቆሎ ተበላለ። መጽሐፍ ቅዱስ ታነባለ፣ ቆሎ ተበላለ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል 500 ሺ ዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ሹፋ ብልጭ ስትልታል። እንግዲህ እንደሰማችሁት ነው ዮኒ ማኛ። እዚህ ጋር ምንድን ነው የዋሸው? ምንድን ነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋህዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ ማንም እንደፈለገ ነቢይ ነኝ ሐዋርያ ነኝ እያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ሆኖ እሱ ላይ እኛ እንደዚህ ምንጮኸው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋህዶ እምነት ቸርች ላይ ጠዋት ሂዱ፣ ኪዳን አለ። ቀን ሂዱ፣ ቅዳሴ አለ። ለሊት እንኳ ማለት ነው፣ ለሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ። ብዙዎቹ እንዴ ምን ጸሎቱ ብቻ ጾሙ ውሳ፣ በዓመት ስንት አጽዋማት ነው እቺ ቤተ ክርስቲያን ያላት፣ አርብና ሮብን ሳይጨምር። እንደ ፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተ ክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሀቅ ነው። ለዛሽ ለመንግሥተ ሰማያት የሚያበቃ ጾም፣ ጸሎት፣ ስግደት ነው ያላት እቺ ቤተ ክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋህዶ እምነት ተከታይ የሆናችሁ ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ ምክንያቱም ቃሉ ምንድን ነው የሚለው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው አይደለም ኖርማል ምዕመናንን ይቅርና የተመረጡትን እንኳ ያስታል አይደል እንዴ አውሬው ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ? የመላእክት አለቃ ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው ነገር ግን ይሁዳ ምን ሆነ ወደቀ ለሰላሳ ብር ብሎ አምላኩን አሳልፎ ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው፣ ለገንዘብ ለጥቅም፣ ለከርሳቸው ሲሉ እቺን ቤተክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ይህንን ቪዲዮ ሼር፣ ሪፖስት ያደረጋችሁ አድርሱልኝ፣ አመሰግናለሁ። እንግዲህ ዮኒ ማኛን ከኦርቶዶክስ ተዋህዶ ያስለቀቀው ምክንያት ይሄን ይመስል ነበረ። ቀጣዩን ቪዲዮ እንከታተል። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ብለን ልንነግራቸው ይገባል፣ በእንጨት የሚወከል ኢየሱስ የለም። ታቦትን በተመለከተ ጣውላው ነው እንጨት ነው። አሁን ስለ ማቴሪያሉ ነው ትዝታው ለማውራት የፈለገው። ትዝታው ራሱ የተሰራ ከአፈር ነው። ወደ ማቴሪያሉ ስትመጣ አፈር ነው፣ ግን ክብሩ ጋር ስትመጣ ሰው ነው። ስለዚህ ሰውን ከአፈር እግዚአብሔር ፈጠረ። ታቦትን ደግሞ በእንጨት በግራር እንጨት ተቀርጾ እንድሰራ ያዘዘው አሁንም እግዚአብሔር ነው። እዛው መጽሐፍ ቅዱስ ላይ ሙሴ ከተራራ ይዞ የመጣውን ታቦት ጽላቱን ህዝቡ ጣዖት ሲያመልክ አይቶ ሰባበረው ይላል። ወረወረ፣ ተሰበረ፣ ታቦቱ ጽላቱ ተሰበረ። ያን በቃ ከዚህ በኋላ አያስፈልግ በላለም እንደ መጀመሪያዎቹ ቀርጸህ ሰርተህ አምጣው እኔ ባርከዋለሁ እግዚአብሔር ተመልከታ አሁን የታቦቱ አገልግሎት በቃለት ተሰብሯል፣ አቁሟል። ከዚህ በኋላ ላለም እግዚአብሔር መጀመሪያ እግዚአብሔር ሰራው፣ ከዛ ደግሞ ሰዎች መስራት እንደሚችሉ ያንን ስልጣን ለሰዎች ሰጥቶ ቀርጾ ሄዶ ሙሴ በእግዚአብሔር ዘንድ አስባርኮታል። ታቦት የሚሰራው ከእንጨት ነው። አዎ ምንም ጥያቄ የለው፣ ምንም ጥያቄ የለው። ያንን ያዘዘው ማነው ነው? እግዚአብሔር በቀር ሌላ አምላክ አታምልክ፣ በሰማይም በምድርም ምስል አትስራ የሚለው ጽሑፍ ያለው ታቦቱ ላይ ነው። ይሄንን ህግ እግዚአብሔር ጽፎ የሰጠው ታቦት ላይ ነው። እኔም ሰራው ነበር ያለው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዘማሪ ታቦት ሰርቶ አያውቅም። ኦርቶዶክስ የምመለክ ታቦት የለም። የኢየሱስ ክርስቶስ የክብሩ መገለጫ የሆነው ስሙ ያለበት ታቦት ሲወጣ ህዝቡ ይንበረከካል፣ ለማለ ስሙ ጉልበት ሁሉ ለስሙ ይስገድ ስለምል ማለት ነው። ስለዚህ ታቦትን አንደኛ ዘማሪ አይሰራውም? ሊሰራውም አይችልም። ሁለተኛ የታቦቱ ክብር ከምንም ጋር የተገናኘ ደም። የታቦቱ ክብር ከኢየሱስ ክርስቶስ ጋር የተገናኘ ነው። ወደ ብሉይ ኪዳን የተወሰኑ ነገር ልሰድ ታቦት ባህር ከፍሏል መጽሐፈ እያሱ ላይ እንደምናገሩ ታቦት ባህር ከፍሏል ዮርዳኖስን የከፈለው ታቦት ነው ታቦት ግንብ አፍርሷል። የኢያሪኮን ግንብ ያፈረሰው ታቦት ነው ለምን እዛ ላይ ያለው እግዚአብሔር ስለሆነ ነው ዳዊት ታቦት ፊት ልብሱ እስኪወርቅበት ድረስ ዘምሯል እንደውም ሜልኮን እኮ ሳቀችበትላል ታቦት ፊት ስለ ክርስቶስ መወለድ ስለ ክርስቶስ መጠመቅ ስለ ክርስቶስ መሞት መነሳት ማረግ ዳግም መምጣት ከተናገሩት ነቢያት እንደ ዳዊት ያለ ለታቦቱ ፊት ግን ዘምሯል። ታዲያ ታቦት ፊት መዘመር ለዳዊት ክብር ከሆነ ዛሬ ላለ ነው ታቦት ፊት መዘመር ውርደት ሊሆን አይችልም። ትዝታው ታቦት የሚባል ነገር ጣዖት ነው ካለ ጣዖትን ለሰው ልጆች ሰጠ እያለ ያለው እግዚአብሔር ነው። ታቦትን ማክበር ውርደት ነው ካለ ታቦትን ያከበሩ እነ ዳዊት ተሳስተዋል እያለ ነው። ጥምቀት ድረስ ታቦታትን ይሳደባል። አሁን ጥምቀት አሁን ዛሬ ነው። ዝም ብለህ የሚከታተሉ ሰዎች ካሉ ዛሬ እመቤታችንን የሚሰድብበት ቀን ነው ቀን እየጠበቀ ማለት ነው። እመቤታችን ዛሬ በሰማይ ያለች ነው። ታላቅ ምልክት በሰማይ ያየው አለ ያው አንደ ስራ በራእዩ ምዕራፍ 12 ላይ ፀረ ቀን ተወናጽፋ አሉት የክብር አክሊል ያላት አንዲት ሴት አየው። ክብሯን የመቤታችን ክብር እንዳገር በሰማይ ያለች የእግዚአብሔር ቃል ኪዳ የመቅደሱ ተከፈተ የእግዚአብሔር የቃል ኪዳኑ ታቦት በሰማይ ታየ። በሰማይ ያሉትን ጭምር የመሳደብ ነው። ጥምቀት ሚካኤል ተጠምቋል አይልም እኮ አርሴማ ተጠምቃለች አይልም። ጥምቀቱ ላይ ወረደ ወልድ ምምንለው ሆረ ኢየሱስ እምገሊላ ሀበ ዮሐንስ ነው። ምነው እንግዲህ ስለ ታቦት ብዙ አጸያፊ ነገሮችን ሲናገር ነበረ። ትክክለኛው መልስ ይሄን ይመስላል። የእሱን ጉዳይ ያው ህግ ይዞታል። እሱን እንግዲህ በቀጣይ የምናየው ይሆናል። ወደ ቀጣይ ቪዲዮ አንተ ጠይቅ ብያለሁ። አሁንም ባለፈው ኦርቶዶክሳውያንን እንኳን አደረሳችሁ ለሚካኤል ባልኩት በጣም ትልቅ ስህተትን የሰራሁት። ስለዚህ በጣም በጣም በጣም አጥፍቻለሁ። ኦርቶዶክሳውያን ለገብርኤል ቀን ያደርሳችሁ፣ ለማርያም ቀን ያደርሳችሁ፣ ለጊዮርጊስ ቀን ያደርሳችሁ፣ ለስላሴ በሰባት ያደርሳችሁ። በቃ ምን ነብቱን በእንኳን አደረሳችሁ። ይሄው ደግሜ ላል። እስቲ ከየትኛው አስቤዛይ ልትቆርጽ እንደሆነ አይሃለሁ። እስቲ በመንቀሳቀሴ ልትገድበኝ እንደሆነ አይሃለሁ። የሰው ማታ ከብሩ ልትከበሩት የገባሁት ለዛ አይደለም። ሞጣ የተናገሩን ቪዲዮ ለጥፋ። አይ አይ፣ ኖ ኖ፣ ሰማይ ሰማይ ቤቲ

ኦርቶዶክስ ቤተክርስቲያን ሚያዝያ ሰባት ፋሲካን ካደረገች ሚያዝያ ሰባት እንኳን አደረሰ ትባባላለህ። በቀንና በአቀጣጠሯ ደግሞ በአስራ ሁለት ነው ካለች በአስራ ሁለት አብረህ ነው። ቀን እየቀየርክ እንኳን አደረሳችሁ የምትባባል አብረህ። አሁን መተህ ግን እዚህ ጋር የሚካሄድ እንዴት ትላለህ? አይደለም እኮ ዳድ ኦርቶዶክስ ቤት እውነት የለም ብዬ አላም። ገብቶሻል። እኛ ቤትም እውነት ነው ብቻ ያለው ብዬም አላምን አሁንም እንደ ኢትዮጵያ እንደ ሀገር እንድትቆም ምክንያት ከሆኑ ሀገር ሆና እንድትቆይ ካደረጉ ትልቅ አንጋፋ ዋና ከሚባሉ ቤተ እምነቶች መካከል አሁንም ኦርቶዶክስ። ይህ ይሄን ተሳስቼ ያልኩት አይደለም፣ እውነት ስለሆነ ይህንን የማይወዱና ይህንን መቀበል የማይፈልጉ ሰዎች እኔ ምንም ልረዳቸው አልችልም። ድብን ያሉ ኦርቶዶክሶች ማለት እውነትን የሚያውቁ እውነትን የሚያስተምሩ ስለ ክርስቶስ ከእኛ የተሻለ ሊናገሩ የሚኖሩ ጤናማ ንጹሕ ቅዱስ አስተማሪና ሰዎች አሉ። እኔ ምን እላለሁ? እንደውም ሰዎችን አትጥበቡ። ጥበቡ እኛ ቤት ብቻ ነው እውነት አይባልም። እንደውም አምስትና አምስት ስንትን አስር። አራትና ስድስት ስንትን አ ሶስትና ሰባት ስንት ነው? አስር። ሁለትና ስምንት ነው አስር። አንድና ዘጠኝ ነው አስር። የግድ አምስትና አምስት ብቻ ነው አስር አይባልም አለ። የሆነ ቦታ እውነት አለ። ሁለት ተከፋፍሎ የተቀበለው መናፍቅ ምንድን ነው? መሬታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ሊናገር በጣም ነፍሴን ነፍሴን ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ አምስት ቁጥር አስር ላይ ያለቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ ባበደ ውሻ ይመስላቸዋል። ምን ይላል ቅዱስ ኤጲፋኒዎስ? መዝገበ ሕብስት ወይም መዝገበ መድኃኒት፣ የሚባል መጽሐፍ አለው። ፓናሪዮን ይባላል በግሪኩ ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው። እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምንድነው እመቤታችን የሚሳደቡት? ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል፣ ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል፣ የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳድባል፣ እመቤታችንም ይሳድባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጭ ፍጡር ብለው ይሰድቡታል። እሷ ላይ ብቻ ተነስተው የቀሩ እንዳይመስላችሁ። ለምንድን ነው ሲባል፣ ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል፣ የፈጣሪ እናት የሆነችው እመቤታችን አንሳት እታያቸዋለች አወት ትሆንባቸዋለች። በእነሱ ህሊና ላቲ ስባል የእሱ ልጆች ሐዋርያት ሁሉ፣ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እንግዲህ ስላበዱ ውሻ ነው። ኢየሩሳሌም ኢየሩሳሌም ውሉድኪ ኮኑ ከመ አክልብት ዘማውያን ኢየሩሳሌም ልጆችሽ እንደ ዲዳ ውሾች ሆኑ፣ እንዳበደ ውሻ የሚሉ እንዲሁም ነቢይ ኢሳይያስ ዲዳ ውሾች ይላቸዋል። ውሻ ሲያብድ፣ ጠላት ሲመጣ መቾውን ሁሉ ያቆማል። እነዚህ ቅዱሳንን ሁሉ አናመሰግንም የሚባሉ ዲዳ ውሾች ናቸው። ቤተሰቡን ጠላት ሲወረው የማይጮህ ውሻ ዲዳ ውሻ እንደሚባል እመቤታችንን አላመሰግንም የሚል አንደበት ዲዳ ውሻ ነው። ባለቤቱንም አያውቅም ቤተሰቡንም አያውቅም ብሎ ይነገራል። እዚህ የተነሳ ነው። ስለዚህ ከዛሬ ከዚ አንቺ ከተወለድሽ ጀምሮ ይላል አባ ጊዮርጊስ፣ አንቺን ዲያብሎስ አጥብቆ ይጠላሻል። የአንቺ ስም ሲጠራ ይናደዳል። ከሁሉም ነገር በላይ ሰይጣን ያንቺን ስም ሲሰባ አጥብቆ ይበሳጫል። አንቺ ከተወለድሽ ጀምሮ እረፍት አላገኝምና ይላል ሴቲቱ ጣለችን ያለ አንደበት ሴቲቱ አዳነችን ማለት ምንድን ነው? ነውሩ እንዴ እኮ ይገርም እግዚአብሔር። እንግዲያማ ሔዋን ጣለች ማለትም ብለ እግዚአብሔር ጣለ ይበላል። ሔዋን ጣለችን ካልክ ለመውደቅህ የጣለ እግዚአብሔር ቢሆንም ለመውደቅህ ሔዋን ምክንያት ከሆነች፣ ያነሳህ እግዚአብሔር ቢሆንም ለመነሳት ምክንያት ድንግል ማርያም ናት። ይህን ማወቅ ይገባል። ነገርረ ድነትን አለማወቅ አቅ ፈጽሞ ይሄን። ስለዚህ እመቤታችንን የሚሰድዋት ምክንያት ፈልገው፣ እንዴ እኮ ይገርማል እኮ እናንተ። ምክንያት ፈልገው የሚሰድዋት የሚያጣጥሏት እንዳይጠቀሙ ነው። መጠቀሚያቸውን ዲያብሎስ በጣም ዋና መጠቀሚያ ማስጠላት ለማድረስ። እኔ አንድ ጥያቄ ጠይቀያችሁ አበቃለሁ። የእግዚአብሔር መላእክት ቅዱሳን መላእክት ይረዱናል፣ ያማልዱናል፣ ያድኑናል። ብዙ ጊዜ ሰዎች ጥያቄ ሲያበዙብን ሲያበዙብን ተሸማቀን ተሸማቀን አንዳንዴ ለመመስከር እንቸገራለን። እና እኔ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን እዚህ ቅዱስ ሚካኤል ቤተክርስቲያን መጥቶ ሚካኤል ሆይ ከአምላክ በተሰጠ ስልጣን አማልደ ከዚህ በሽታዬ አድነኝ ብሎ ይህ ሰውዬ ለሚካኤል ተስሎ ዳነ። ይህንን ሰውዬ አዳነው ማን ነው? ሚካኤል ነው ወይስ እግዚአብሔር አይሰማም በጣም ጥሩ እሺ ሌላ ጥያቄ ልጠይቃችሁ መጽሐፍ ቅዱስ ላይ ኢዮብ የሚባል ሰው ታሪክ ተጽፏል አደለም መጽሐፈ ኢዮብ ላይ መላእክት ሁሉ በእግዚአብሔር ፊት ለመቆም መጡ ይላል ሲመጡ ሰይጣንም መጣ እግዚአብሔር ፊት ቆመ ከወዴት መጣ አለው እግዚአብሔር ዓለምን ዞር ኳት ተመላለስኳት አለ። እየሰማችሁ ነው። ዓለምን ምን አልኳት? እኛ ድሮ ትምህርት ቤት ስንማር ማጅላን ነው ዓለምን የዞረው አይደለ? ግን ሰይጣንም ዞሩ አለ እኮ አያችሁ። ዓለምን ዞር ኳት ተመላለስኳት አለ። አሁን ዓለምን የሚዞረው ሰይጣን ለጥሩ ነው ለመጥፎ ነው? ዓለምን ለማበላሸት ነው አይደለ? ሰይጣን ዓለምን ለመተናኮል የሚዞር ከሆነ ሚካኤል ዓለምን ለመታደግ ይዞራል አይዞርም? ይዞራል። ከዛ ምን አለው እግዚአብሔር፣ ባሪያዬን እዮብ አየኸው አለው። ባሪያዬን እዮብ አየኸው? እንዴት አይነት ጻድቅ ሰው እንደሆነ እንዴት ቅን እንደሆነ ተመለከትክልኝ አለ። እግዚአብሔር አየኸልኝ የሚለው ሰው መሆን እንዴት መታደል ነው በእውነት። አየኸው እንዴት አይነት ቅን እንደሆነ አለ። አይሱ ቅን ባይሆን እኮ ነው የሚገርመው። ምን አጉድለህበታል? ሀብት ሰትኸዋል፣ ንብረቱ ሞልቶታል፣ ተርፎታል። አስር ልጆች ሰትኸዋል፣ ባለጸጋ ነው። ጤናው የተሟላ ነው። ትዳሩ ያማረ ነው። ምን አጎደልክበት? ከነዚህ አንዱን ብታነሳበት ግን ይሰድብሃል። እግዚአብሔር ምን አለው? ሂድ የወደድከውን አድርግበት ሕይወቱን ግን እንዳትነካ አለው። ምኑን እንዳትነካ እንዳትገድለው፣ ግን የፈለግከውን አድርግበት አለ። በጣም ጥሩ አለ ሰይጣን። ፍቃድ አገኘ። ከማን ነው የተፈቀደለት? ሄደና የኢዮብን ሀብት ንብረቱን በአንድ ቀን አወደመበት በሚሊዮን የሚቆጠር ሀብቱን ንብረቱን ከብቶቹን ያለውን ነገር እርሻውን ሁሉ በአንድ ቀን አወደመበት ኢዮብ ወሬውን ሲሰማ እግዚአብሔር ሰጠ የእግዚአብሔር ስም ምን ያለ ይሆን አለ አይገርምም? አሁን ሞባይላችሁ ቢጠፋ እግዚአብሔር ሰጠ እግዚአብሔር እነሳ ትላላችሁ ሚካኤል እጅኩ እኮ ነው ጉድ ይሆንኩት ነው ምን ነው አይደል? ምን ነው ምን አረኩ ነው የምንለው። ኢዮብ ግን ሀብት ንብረት ሁሉ በአንድ ቀን ወድሞ፣ እግዚአብሔር ሰጠ እግዚአብሔር ደሳል። ሰይጣን ቀጥሎ ምን አደረገ? አስር ልጆቹን በአንድ ቀን ገደለበት። ስንት ልጅ አይከብድም? አስር ልጅ በአንድ ቀን። እንደው አንድ ሁለቱ ቢተርፉ ምናል። አስር ልጆቹ ሞቱበት። ሰይጣን ተንኮሉን አያችሁ። መጀመሪያ ልጆቹን አልገደለበትም። መጀመሪያ ቢገልበት በኋላ ሀብቱ ሲጠፋ እንኳን ሀብቴ ልጆችም ጠፍተዋል ይላል፣ ጦሴን ይዞ ይሄድ ይላል። ስለዚህ በመጀመሪያ በሀብቱ ፈት ነው። ቆይቶ አስር ልጆች ገደለበት። እግዚአብሔር ሰጠ። ከዚያ ምን አለ ሰይጣን፣ ከራስ ጸጉሩ እስከ ግር ጥፍሩ በቁስል መታው። ሰውነቱ ቆሰለ። የገዛ ቁስሉ እስኪሸተው ደረስ በሸክላ ነበር በገል ነበር የሚያከው፣ ቁስሉን የሚያከው። ቁስሉ እስኪሸጠው ደረሰ። እግዚአብሔር ሰጣ፣ እግዚአብሔር ነሳ። አሁን ጥያቄ ልጠይቃችሁ። ኢዮብ ላይ መከራ ያወረደበት ማን ነው? እግዚአብሔር ነው ወይስ ሰይጣን? እግዚአብሔር ነው ወይስ ሰይጣን ነው? በጣም ጥሩ ጥሩ መልሳችኋል። ሰይጣን ነው አደለም? እሺ ቅድም አንድ ሰውዬ እዚህ ቤተ ክርስቲያን መጥቶ ሚካኤል ወይ ከአምላክ አማልደ ካለብኝ በሽታ አድነኝ፣ አለ ቅዱስ ሚካኤል አማልዶ ይህን ሰውዬ ፈወሰው። ይህን ሰው ያዳነው ሚካኤል ነው ወይስ እግዚአብሔር ነው ስላችሁ ምን አላችሁ? እግዚአብሔር ነው። ሰይጣን እግዚአብሔር ጋር ቀርቦ አስፈቅዶ በኢዮብ ላይ መከራ አወረደበት። እዮብ ላይ መከራ ያወረደው ማን ነው ሰይጣን ነው ወይስ እግዚአብሔር ነው ስላችሁ ማን አላችሁ? ሰይጣን አላችሁ። ምንድን ነው? ሚካኤል ስሙ እንዲጠራ ሰይጣን መሆን አለበት ወይ ነው? ምን ማለት እንደፈለግኩ ላብራራላችሁ? ለሰይጣን ኢዮብ ላይ መከራ እንዲያወርድበት ፍቃድ የሰጠው ማን ነው? ለሚካኤል አንድን በሽተኛ እንዲፈውስ ፍቃድ የሰጠው ማን ነው? ስለዚህ እግዚአብሔር ሁለቱንም የፈቀደ እሱ ነው አደለ? ኢዮብ ላይ መከራ ያወረደው ማን ነው ስላችሁ ሰይጣን ካላችሁ፣ ይህም በሽተኛ የፈወሰው ማን ነው ስል ማን ማለት አለባችሁ? ሚካኤል ማለት አለባችሁ። ምክንያቱም ለሰይጣንም ክፉ እንዲያደርግ ለሚካኤልም በጎ እንዲያደርግ ፈቃድ ሰጪ ማን ነው? ወርደው ስራውን የሰሩት ግን ሚካኤልና ሰይጣን ናቸው አይደል? አዎ። ሰይጣን ለማለት ምን ፈጥነውን ያህል ሚካኤል ለማለት መፍጠናል። እስቲ አንድ ጊዜ ሚካኤል፣ ቅዱስ ሚካኤል ክብር ምስጋና የደረሰው በሆነ፣ የመጨረሻ አንድ ጥያቄ ልጠይቃችሁ። ሰይጣን እግዚአብሔር ፊት ቆሞ የጠየቀው ፍቃድ የጠየቀው ለዮብ ክፉ ለማድረግ ነው ወይስ መጥፎ ነገር ለማድረግ ነው? ማነው? ጥሩ ለማድረግ ነው መጥፎ ለማድረግ ነው? አይሰማም? ለዮብ መልካም አስቦ ነው ክፉ አስቦ ነው፣ አይደል? ማን ፊት ቆሞ ጠየቀ? እግዚአብሔር ፈቀደለት አልፈቀደለትም? ክፉ ነው ሰይጣን አይደል? ለክፉ ሰይጣን ለአመፀኛው ሰይጣን ክፉ ነገር አስቦ ኢዮብን ለመጉዳት አስቦ ሲጠይቀው ማን ፈቀደለት ያ የወረደው የረከሰው መልአክ ሰይጣን ኢዮብን ለመጉዳት ብሎ ሲጠይቀው እግዚአብሔር ፈቀደለት ሰይጣን ኢዮብን ለመጉዳት ሲጠይቅ እግዚአብሔር የሚፈቅድለት ከሆነ ሚካኤል እኛን ለመጥቀም ሲጠይቅ ይፈቀደለት ይፈቀድለት ይፈቀደለት መላእክት የሚጠይቁት እኮ የእኛን መዳን ነው አይደለም ሁሉ መዳንን ይወርሱ ዘንድ ለማገዝ የሚላኩ መላእክት አይደሉምን? ደስ ይበላችሁ ምእመናን። ሚካኤል ስለኔ ስላንተ ተንበርክኮ ምሕረት እስክናገኝ ድረስ እግዚአብሔር ፊት ይለምናል፣ ይጸልያል። እግዚአብሔር የሚካኤልን ጸሎት ይሰማል አይሰማም? የመላኩን ጸሎት ይስማልን? እግዚአብሔርን አይተነዋል ትንቢተ ዳንኤል ዘካርያስ ምዕራፍ 1 ቁጥር 12 ላይ ሰባ ዓመት ሙሉ የተቆጣቸውን እስራኤላውያንን የማትምራቸው እስከ መቼ ነው? አለ። እስኪ በሉ የማትምራቸው እስከ መቼ ነው? ሚካኤል እንደዚህ ነው የሚለው፣ እስከ መቼ አትምራቸው። በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከ መቼ ነው ይበልልን። ይችን ይቺን ሀገር ማትምራት እስከ መቼ ነው ይበል፣ በእውነት ይሰማዋል እግዚአብሔር አይሰማውም። ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? የዮና ልጅ ስምዖን ወይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ ይላል። ሰይጣን የእኛን እምነት ለማበላሸት እኛን እንደ ስንዴ ለማበጠር ይለምናል። ቅዱስ ሚካኤል ደግሞ ማራቸው፣ ማራቸው እያለ ይለምናል። እንደዚህ ለእኛ መዳን የሚንሰፈሰፉ ሁሉ መዳንን እንዲወርሱ የሚካኤል ልመናው ምኞቱም እንደሆን ታውቃላችሁ። እዚህ ግቢ ውስጥ ካለ ሰው አንድም ሰው ገነት ሳይገባ እንዳይቀር ነው፣ አንድም ሰው ወደ እግዚአብሔር መንግሥት ሳይገባ እንዳይቀር ነው ልመናው። ሚካኤል የዋሁ መልአክ ልመናው ይሄ ነው። እንደ ሰይጣን ክፉ አይደለም የሚያስበው። ሰይጣንን እንኳን የማያስቀይመው የዋሁ መልአክ እግዚአብሔር ይገስጽ ከማለት በላይ ክፉ ቃል ካፉ የማይወጣው ቅዱስ ሚካኤል ለኛ መዳን ነው የሚለምነው። ለኛ መዳን የሚለምኑ መላእክትን ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? የሰማነውን በልቡናችን ያሳ በቪዲዮቹ እንግዲህ ተማምረንበታል ብዬ አስባለሁም። ቻናሉ አዲስ ስለሆነ ሰብስክራይብ ማድረግ እንዳይረሰ፣ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።